ነት ነው። እግዚአብሔር እኮ ቸር ነው እንጂ ሞኝ አይደለም። ሰው እየ እየተጃጃለ ነው የሚረባውን ሳይሰራ ዘመኑ እያለፈበትም። እና እየነገርኳችሁ ያለ ምንድን ነው? ድንጋይ ቀዝቃዛ ነው። ቀዝቃዛ ህሊና ያላቸው ሰዎችም ለሃይማኖት ሙቀት የሌላቸው ሰዎች በላይ በሃይማኖት በሃይማኖት ሙቀት የማይፈሉ እንዲያው ካልሆነም ደግሞ ጥቂት ቱክ ቱክ ቱክ ብለው የሚበርዱ የድስት ወጥና የብረት ድስት ወጥ ይለያያል። አታውቁም? እናቶቻችን ድሮ እናቶቻችን በወጭት ይሰራሉ እና ወጭት የሚባል አለ። ዛሬ ይኑር አይኑር በከተማ አላውቅም። ድስት የሚባል አለ እና ሲጠዱት ከወጣ በኋላ ሁሉ ይፈላል ከወጣ በኋላ። ብረት ድስት ግን የምትፈላው የት ውስጥ እስካለች ድረስ ነው ሰዓት ውስጥ ካለች ድረስ ትቱክትቱክት፣ የምትገርም እኮ ናት። የባህር ዛፍ ቅጠል እንዲያው ሲጨመርላት እናንተ ኤሌክትሪክ ነው የምታውቁ፣ በገጠሩ ሂሳብ ነው የማወራቸው። እና የባህር ዛፍ ቅጠል ሲጨመርላት ወዲው ቱክቱክቱክቱክ ትላለች። ደግሞ ቅጠሉ ሲጠፋት ትበርዳለች። እንደዚህ አይነት ሰዎች አሉ። ስብከ ሲሰበኩ አንደኛቸውን አለሙን ጥለው የሄዱ የሚመስላቸው የመነኑ የጸደቁ የሚመስላቸው፣ ደግሞ ወዲያው ደግሞ ብርድ የሚሉ ቀዝቅዘው በቃ ዙረው የሚተኙ ማለት ነው። እግዚአብሔር ይህን ሙቀታችን እንደ ሞቅን እንድንቀጥል እግዚአብሔር ይርዳል። ስለዚህ ድንጋይ ቆሪር ሕሊና ያላቸው ሰዎች ድንጋይ ልምላሜ ቅጠል እንደሌለው አንድ ቀን የጽድቅ አበባ የጽድቅ ልምላሜ የማይታይባቸው ደረቅ ሰዎች አሉ። አንዳንድ ዛፍ አለ እንደ ይገርማቸዋል በትር እንዳያደረጉት ጠማማ፣ ስሩ እንዳይጠጉ ፀሐይ እንዳያርፉበት ቅጠል የሌለው፣ ቤት እንዳይሰሩበት ወልጋዳ እንዲህ አይነት ሰዎች ወያ አስጠጋ ወይ ሽታው አይጥም፣ ወይ በትር አይሆን፣ ወይ ቤት አይሰራ፣ ወይ ፍሬ የለው። አንድ ጥቅም ሳይሰጥ ዝም ብሎ ውልግድግድ ብሎ የሚያልፍ ዛፍ አለ። እንዲህ ያሉ ሰዎችም አሉ። ቅጠል ማስጠጋት ማለት በቤት ውስጥ ድሆችን ማስጠጋት ነው። ወይ ሀብታቸው ለድሃ አይጠቅም፣ ወይ አውቀው እውቀታቸው እውቀት ለሌላቸው አይጠቅም፣ ወይ ጉልበታቸው ጉልበት ለሌላቸው አይጠቅም። እንዲያው ዝም ብለው ሊዋጉ የበቀሉ ዛፎችም አሉ። እመቤታችንን ቅዱስ ያሬድ ምን ይላታል? እንተሰረጸት ለህይወት ይላታል። ለህይወትነት የበቀለች። ለምን የበቀለች አልኳችሁ? ለህይወትነት የበቀለች፣ ለጥፋት የበቀል፣ ለመውጋት የበቀል እስኪ መስለን ድረስ የስድብ መዝገበ ቃላት የሆን ሰዎችም አለ። የስድብ መዝገበ ቃላት፣ ስድብን አውርደን በአንድምታ አውሬደን፣ አንድምታ ታውቃላችሁ። በአንድምታ አውሬደን፣ አመስጥረን፣ አመስጥረን ልክልኩን ነግሬው መጠው ይላል ልክልኳን ነግሬያት መጠው። እግዚአብሔር ደግሞ ልክልካችን ይሰጠናል። ኋላ ሰው ማስተዋል ያለበት ሰው ሊወጋ መብቀድ የለበትም። ሊያስጠጋ በቅጠሉ ሊያስጠጋ፣ በማዛው ሊስብ በቅጠሉ ሊያስጠጋ፣ ቀጥ ብሎ ምርኩዝ ሊሆን ለደከመ። እንዲህ እንዲ ነው መሆን ያለበት እና ድንጋይ እንደዚህ ውሃ ቢያጠጡት ውሃውን ጠጥቶ ፍሬ ሊያፈራ ወይ አበባ ሊሰጥ አይችልም። እና እንዲህ ያለነውን ከዋክብት አድርጋ ብሩህ እንድንሆን እስኪ ያን ነገር ልንገራችሁ። ድንጋይ ጨለማ ሲመጣ የሚደበቅ ኮከብ ነው፣ ድንጋይ ነው። ጨለማ ሲመጣ የሚደበቅ ምንድን ነው? ድንጋይ ነው። ጨለማ ሲመጣ የሚደበቅ ድንጋይ ነው። ኮከብ ይደምቃል፣ መከራ ሲመጣ ቅዱሳን ይደምቃሉ፣ ሀጣን ይደበዝዛሉ። ጅል ሰው በመከራ ጊዜ እልም ብሎን የሚጠፋ እልም ብሎ ውሸቱን ነው የሚኖረው። እንደው እኮ የሚገርማችሁ ነገር የውሸቱን ነው። በቃ ከእግዚአብሔር ፍቅር ማን ይለየናል? ረሃብ ነውን? ስደት ነውን? ዛሬ ጥቅስማን ችግሮት እዚህ ስደት ነውን? መራቆት ነውን? ልዩ ፍጥረት ነውን ይላል። ብርድ ሲሆን እኮ ቤተክርስቲያን ፍጥርክ ብሎ የማይመጣው ነው እንደዚህ የሚለው ይሄ ሁሉ ምንድነው? የውሸቱን የሚኖር ሰው ነው። እና ብሩህ እንድንሆን በመከራ ጊዜ እንድንደምቅ አድርጋ ከብሩሃን መላእክት ጋር አስተካክላ ድንጋይ የሆነውን ኮከብ አድርጋ ቆሪር የሆነውን በሳተ መንፈስ ቅዱስ ፈልተን ምስጋናና ትርጓሜ እንዲወጣ እናድርጋ ስጋውን ደሙን በልተን ስለ ክርስቶስ እንድንገሳ ያደረገችን እመቤታችን ድንጋይ የድንጋይ ሀገሩ ምድር ነው፣ ሰማይ ነው? አቤት አይዟችሁ፣ አትርከው። የድንጋይ ሀገሩ ምንድን ነው? ምድር ነው። የድንጋይ ሀገሩ የድንጋይ ሀገሩ መንከባለን አፈርና ትቢያ ሆነን የመቃብር ሲሳይ ሆነን ምድራዊ ሞት እየተጫወተብን የምንኖረውን ከድንጋይ በቀር የተሻለ የሚረባ ቅዱስ ዮሐንስ አፈወርቅ ከአሳኳን የሚሻል ሕይወት የሌለንን ሕይወታችን እግዚአብሔር ግን እስከ ሰማይ ድረስ አሳረገው ይላል። ከአሳኳን የማይሻል የአሳኑሮ ኑሮ ባህር ውስጥ ብጭርቅ ብጭርቅ ብጭርቅ ብጭርቅ በቃ እዚያው ውስጥ በቃ መዋኘት በቃ ተደሰተ ተፈንጥጥስ ብሎ እንደው ደሞ ዋኛለሁ ሲል አንድ አዞ ከጣለለት ልቅምጥ ያደርገው ይጨርሰዋል። ያሳ ኑሮ ማለት ምንድን ነው? መብ እየበሉ መኖር ብቻ። ባሕር እኮ የተባለች ዓለም ናት። እየበሉ ብቻ መኖር፣ እየጠጡ ብቻ መኖር፣ እየተኙ ብቻ መኖር፣ ብር እየተቀበሉ ብቻ መኖር፣ እያየጡ ብቻ መኖር፣ ነፍስ ትግባ። እነዚህ ኑሮዎች ምን ይላሉ? ያሳ ኑሮ ይባላል። ያሳ ኑሮ። አሳ ደግሞ እርሟን ማንድም፣ አንድ ቀን ደግሞ ወጣ ካለች ደግሞ እርሟን፣ ሕግ ገኑ፣ ወጣ ካለች ደግሞ ትደርቃለች። እርማችን አንድ ቀን ጹሙ የተባልን ጊዜ አገር ጭንቅ የሚያዝብን ስገዱ። የት አንዳንዱ ሰው የስቅለት ስቅለት ስግደት ሲሰገድ ይለል ይላል እማይቶው ምን ችግራል ሰው ደግሞ አልሰገደም እንዳይለው ማለት። ለሰው እኮ ነው የሚኖረው። ሰው ለእግዚአብሔር ብሎ የሚሰራው አይደለም። የሚቆር የሚቆርብ ለሰው ኃጢያት ሌላው ቀርቶ አንድ አንድ ነገር ልንገራችሁ ትዝ ስላለኝ እግዚአብሔር ለምንድን ነው ለንስሐ አባት ካልተናዘዛችሁ አትድኑም ያለን ይመስላችኋል? አንደኛ ካይናትን ስለሚያከብር ነው ፍጥረትን ምክንያት አድርጎ ስለሚያድን ነው እሱን እንተውና ሰው ሀጢያ ሲሰራ እግዚአብሔር እንዳያየኝ ነው ሰው እንዳያየኝ ነው የሚለው አቤት ሰው እንዳያየኝ ነው የሚለው ስለዚህ መጀመሪያም እኔን ሳይሆን የፈራ ሰው ነው ነውና ለሰው ካልተናገር ካትድን መጀመሪያም እኔን አልፈራኝም ጥንቱንም አሁን እኮ ሰው ለእግዚአብሔር ቀጥታ ብነግረው አይሰማም ይላል አይደለም መጀመሪያ እግዚአብሔርን አይደለም አይፈራሁም ሰው እንዳያየኝ እያልክ ነው እንጂ እግዚአብሔር እንዳያየኝ አላልክም። እግዚአብሔር ያየኛል የሚል ሰው የታደለ ነው። ስለዚህ ካሳ ያልተሻለ ከድንጋይ ያልተሻለ ህይወት ያለንን ሀገራችን ጭቃ የነበረውን የድንጋይ ሀገሩ ጭቃ ነው። በምንም ታምር ቢሆን ድንጋይ ሰማይ ላይ ከኮከብ ጋር አብሮ ኑሮ አያውቅም። ሂዶ ሄዶ ከኮከብ ጋር ብልጭ ብሎ አያውቅም። ተሽከርክሮ አያውቅም። ነገር ግን እንደ ድንጋይ ፈዞ ደንግዞ የነበረውን ዓለም ፀሐይ ልጇን ወልዳ ከሱ የሚወጣው ነጸብራ ቀሳት በሰሌዳቸው ላይ ተስሎ ብሩሃን ከዋክብት ሆነው ለዓለሙ እንዲያበሩለት አደረገች። ድንጋዩን ኮከብ አድርጋ የሰበሰበች እመቤታችን ቅድስት ድንግል ማርያም ናት። አፈሩን ህያው ያደረገችው እመቤታችን ቅድስት ድንግል ማርያም ናት። የጠገበውን ዓለም እንዲጠግብ ያደረገችው የተራበውን ዓለም እመቤታችን፣ ጥፋት የሌለባት ልባ መቃ እመቤታችን። ምን አለችን አልኳችሁ? ምን አለችን አልኳችሁ? ምን አለችን አልኳችሁ? አቤት፣ ሰበሰበችን። የሰበሰበችን ደግሞ በየት ነው? በሰማይ ለመሰብሰብ ያብቃን። የድንጋይ አገሩ ጭቃ ነው። እመቤታችን ግን የድንጋይ አገሩ ሰማይ እንዲሆን አደረገችው። ድንጋዩን ዓለም በሰማይ ለመኖር አበቃችው፣ አሳረገችው፣ ከፍ አደረገችው። በጠላት ይረገጥ የነበር አያችሁ። ግን በእውነት ጎበዝ ልዩነቱ ነው የማምላክን ዲያብሎስ ይረግጠን ነበር ይረግጠን ነበር ታች። አሁን ደግሞ ማንን ነው የምንረግጠኛ ዲያብሎስን እንረግጣለን። አታስታውሱም? እነ ሚልኪ ቁል ዝማዊ እንዴት ጭውት እንደሚያደርጉበት ሰምታችሁ አታውቁ? ሚልኪ ቁል ዝማዊ የሚባል አባት ነበረ። እና የንጉሱ ልጅ ታመመ። የንጉሱ ልጅ ስትታመም አጋንንት ነው ሲለፈልፍ ምን ይላል ሚልኪ ቁል ዝማዊ ከዋሻ ያልወጣም ብሎ ሲሳል ስለሰመው ባት የናጥነቸው ነው ሲል ስለሰመው ለማስወጣት ሚልኪ ቁል ዝማዊ ካልወጣ አልወጣም አለጋኔ ነው ኋላ አንድም በከንቱ ውዳሴ ለመጣል ነው። አሁን ለምሳሌ እኮ ሰይጣን ቄስምንና መነኩሴውን ልቀቅ ልቀቅ ሲለው ኧረ መናጢ መነኩሴ አቃጠለኝ የሚል እኮ አውቆ ነው። መነኩሴውን በከንቱ ውዳሴ ለመጣል ማለት ነው። ገና እንገበግበሃለሁ ይላል። ደግሞ አጀር የእውነቱ መስሎት ሰይጣን እኮ እያሾፈብን ነው ማምላክ። እንዲሁም አንዳንዶችማ ደግሞ በካስ የታሳተመው እየሸጡ ነው። እንዴት ብልግና እኮ ነው። አዛኝ ጭውት አድርጎባቸው እኮ ነው። ኧረ አቃጠለኝ፣ ኧረ አቃጠለኝ። አሁን አንድ መነኩሴ ያለ፣ እግዚአብሔር ይወቅለት፣ ስሙን አልጠቅስም። እኔም እመቤታችንን ልሰብክ እንጂ ሰው ልሰብክ ስላልወጣው ግን፣ በእውነት ክፋታቸውን አውቀን እንድንቆጠብባቸው። አሁን በቅዱስ ገብርኤል በአቡነ ተክለ ሃይማኖት መባሉ ቀርቶ ገዳሙ ላይ ያለው ሰው ሲጠመቅ በአባ ገሌ መባል ተጀምሯል። በቃ እንደዚያ ሲጀመር እሺ ይላል ሰይጣኑ፣ ስልት ይዞበት ማለት ነው። ስልት ይዞ እያሾፈበት ነው እና አቡነ ተክለ ሃይማኖትን አንድ ጊዜ ምን ይላል ሰይጣን፣ አላስቀምጠኝ ካልክ ሰው ሁሉ እያመሰገነ ክብርህን እንዲቀርብህ አድርጋለሁ አለ። እዚህ ጊዜ መላክ ነው ወይ ሰማይ መላክ ነው ሰው ነው፣ ይሄ ሰው እያሉ አቡነ ተክለ ሃይማኖት አቡነ ተክለ ሃይማኖት ምን አሉ? የዛሬዎች ቢሆኑ ምን አሉ? ዝበል ገና እንግዲህ እንግዲ ሰው በስመ አብ ሲል አንድ መነኩሴ ሲሆን ወይ አንድ ቤተው ሊሰብክ ሲወጣ እሚል ሰው ከተገኘ ይሄማ ይምድር ዚያሩ ነው ይላል። ዘለ ተጨልጦ ተገርኝቶ ወለዚያ ማጨብጨብ ማኮብኮቡ ነው ዘለ ሶስት ሰው እዚህ ውስጥ እዚህ ውስጥ እዚህ አሁን አንድ ሰው መጥቶ አንድ ባይታዊ ወይ አንድ በስማ ሲል አንድ ሶስት ሰው እንደፈቀሽ እንደፈቀሽ ከጀመረው አጋንንቱን እኮ እንደባሪያ እኮ ነው የሚያዙት፣ ይላል እያሾፈባቸው እኮ ነው ሰይጣን ራሱ። አቡነ ተክለ ሃይማኖት ምን እንዳሉ ታውቃላችሁ? መልአክ ነው ወይስ ሰው እያ ሀገር እጪ እንዲያርቂ ነው የዛሬ ባይታውን የሚሉት። እንዲህ ብዬ እኔ ርዕሰ ባይታዊ ነኝ። መከራ ገባንኩማ መልአክ እናሙ ገብረ መንፈስ ቅዱስን ስም የዚያን ኮከብ ሰው ኋላ እንደዚህ ሲሉ አቡነ ተክለ ሃይማኖት ምን አሉ? አባ በጸሎተ ሚካኤል እንደው አባቴ ኃጢአት የተገለጠልብኝ ያሰናብቱ፣ ይለ ሄዳል። ምን የተገለጠብኝ? ጽድቅ የተገለጠ ነው ያሉ፣ ኃጢአት የተገለጠ ኃጢአቴ፣ ምን ኃጢአት አላቸው? እሳቸው ጽድቁን ኃጢአት ብለው፣ ዲያብሎስን ለመርታት ኃጢአቴ ብለው፣ እንዲህ ነው አባቶቻችን። በእውነቱ እንዲህ አድርገው ነው አለሚቱን ያበሯት። እኛም የአባቶቻችን መንገድ መንገ ለይተን ልናውቅ ይገባል። በዚህ ሀገር የበቃ አባት አላሉ ሰው ታሟ ታሟላውን በእውነቱ ታሞ በእንዲህ ያለ ሀገር የበቃ አምላክ ይሄ ምንድን ነው? የበቃ አባት በእንዲህ ያለው የበቃ አባት በእንዲህ ያለው እንዲህ ያለ ተነስተዋል አሉ። አው ጥሩ ነው ለትዳር ይናገሩ አሉ። ለሳንቲም ጥሩ ናቸው ለራስ ፍልጠት ሰው እንዲህ የሚለው ባጭር መጽደቅና ባጭር መክበር አላማ ስላለው ነው። ሰው በህይወቱ ዘመን የሰው ልጅ ህይወቱን የሚያጠፋው ባጭር መክበርና ባጭር ምንድነው መጽደቅ። ሰው ሎተሪ ሎተሪ የሚቆርጠው ለምንድን ነው? ባጭር ለመክበር ነው። ባጭሩ ለመጽደቅ ደግሞ አንድ እድሜ ልኩን ዝሙቱን ሲደብል ኑሮ አንድ የበቁ አባት አይቶ አንድ በቃ ጨረስኩ እንግዲህ ብሎ ቁጭ ይል ይፈልጋል። በልፋት ነው። ፈውስም ቢሆን በልፋት ነው። ይህንን ማስወገድ ይገባናል። የተወደዳችሁ ክርስቲያኖች፣ እንዲህ አይነቱን ክፉ ሊና ባጭር መጽደቅ ይሄ ወይም ደግሞ በብልጠት መጽደቅ እንደ ይሁዳን ልንፈልግ። የበቁ አባቶች የሉም እያልኳቸው አይደለም፣ አሉ ብዙ ግን እንዳንጠፋ ማለት ነው። እንዳንጠፋ ማስተዋል ይጠበቅብናል። የበቁትን አገኘን ብለን የነቁትን አግኝተን እንዳንጃጃል ማለት ነው። ገብቷችኋል? እምላችሁ ነገር አዎ፣ ችግር ነው በእውነቱ አስቸጋሪ ዘመን ነው። ሰይጣን የብርሃን መልአክ መስሎ የሚመጣበት ዘመን ስለሆነ እና ወደ ነገሬ ልመልሳችሁና ምን ላይ ነው የነበርኩ? የሰባኪ ጅል የነበረበት የሚጠፋው ነው ስለ ሚልኪ ቁልዝማዊ ነው። እና ሚልኪ ቁልዝማዊ ካልመጣ አልወጣም፣ አልወጣም ሲል አባ ሚልኪ እናተ ብላሃል አሏቸው። የንጉሱ ልጅ ታማ ህዱና መጡ ለሱ። ሰይጣን ግን የሚገርመው ሁልጊዜ ሰይጣን በክርስቲያኖች ላይ ለጥፋት ብሎ የሚመክረው ነገር ሰዎቹ በጎ እየሰሩ ከሆነ እግዚአብሔር ለድነት ያደርገዋል። የይሁዳን የተንኮል ምክር እግዚአብሔር ለዓለም ድነት አድርጎታል። ሰይጣን ለጥፋት የሚያስመክረውን እነዚያ የሚመከርባቸው ሰዎች ቅኑ ነው ከተገኙ እግዚአብሔር ለደግ ያደርግላቸዋል። ሚልኪ ቁልዝማዊን በከንቱ ውዳሴ አጥፍቶ የከተማ አውደልዳይ ሆኖ እንዲቀር ያሰበውን እግዚአብሔር ለድነት አደረገውና የእግዚአብሔር ክብር መገለጫ አድርገና ሲሄድ ለቀቀ ለቀቀና፣ ምን ተደረገ? በኋላ ምን ልስጥህ፣ ንጉሱ ያለው። ንጉሱ ምን ልስጥህ አባት ያለው። አንድስ የሚያህል ድንጋይ ያለ በቃ፣ አንድ ቤት የሚባ አንድ ፎቅ ይሄንን ስጠይ ለቤት እግዚአብሔር መስሪያውን እኛ ያስፈልጫል ማን ይወስድልህ አባት፣ እንጂ እሰጥ ነበር ለወስ ለወሳጁ አትጨነቅ፣ ዝምብላ አንተ፣ ያንተ ድርሻ መስጠት ነው። ኋላ ሲለው አይ ዘውሀብ ከነ ንኪር ሁሉ ኃይል ወለ ጸላኢ አጋንንትን ሁሉ እንድንረግጣቸው ኃይልን የሰጠህን እያሉ ሲጸልዩ፣ ሰይጣኑ ራሱን ጠርተው አምጥተው ና ብለው ድንጋዩን አሸክመው ገዳሙ ድረስ ወሰዱት። አጠፋለሁ ብሎ በወሰደበት እራሱ ጠፍቶ ተመለሰበት እግዚአብሔር ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተገሪክሙ ይላል ቅዱስ ጳውሎስ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ ስር ይቀጥቅጥላችሁ ይላል። ለመቀጥቀጥ የተገባን ሁነን መገኘት ውዳሴ ማርያም መድገም እና እግዚአብሔር እንዴት እንዳሳደገን፣ እመቤታችን እንዴት ከየት ወደ የት እንዳነሳችን እንድናስተውል ብዬ ነው። በአጋንንት ከመረገጥ አጋንንት ጋር ከመቆም አይደለምኮ መቱን መቆም አለ በግርበታች መሆን አለ ልዩነቱን ነው። በግር በታች ከመሆን አንስታ በራስ በላይ ወደ መሆን አሳደገችን መቤታችን። ለዚህ ያበቃችን መቤታችን ክብር ምስጋና ይግባል።